ኢሳያስ የአብይን ዕርቅ ለምን ተቀበለው? መቐለ እንደገና። ስራ ካቆምን በኋላ የመመረቂያ ጽሁፌን የማቀርብበት ጊዜ ደርሶ ስለነበር ሙሉ ትኩረቴን ለዲፌንስ መዘጋጀት ላይ አደረግኩ። የጥናቴ ርዕስ ኢሳያስ በመለስ ዜናዊም ሆነ በኃይለማርያም ማርያም ደሳለኝ ይቀርብለት የነበረውን የእንታረቅ ጥሪ ለምን በአብይ ዘመን ተቀበለው የሚል ነበር። የመተንተኛ ጥያቄ የተለያዩ መላምቶችን ያስቀመጥኩበት የጥናት ወረቀት የማቀርብበት ጊዜ ደረሰና ከሁለት ፈታኞች ፊት ቀረብኩ። በወቅቱ በትግራይ ቅለጥ ያለ ጦርነት የሚካሄድበት ወቅት ነበር። በጥናቴ ላይ ጦርነቱ የአብይና የኢሳያስ የዕርቅ ውጤት ነው፣ ኢሳያስ የአብይን የሰላም ጥሪ የተቀበለው ይህንን ጦርነት የማድረግ ዕቅድ ስለነበረው ነው የሚል ግኝት በስፋት አቅርቤያለሁ። ሆኖም ግን ጉዳዩ ያልተቋጨ በመሆኑ ወዴት ያመራል የሚለው አለየለትም። አማካሬ የራሴን ግምቶች እንዳስቀምጥ ምክረ ሐሳብ አስቀምጦልኛል። አምስት መላምቶችንም ደርድር ያለው። ከእነዚህ ውስጥ አንዱ የፌዴራል መንግሥቱና የኤርትራ ሠራዊት ተሸንፎ ከትግራይ ይባረራል፣ ጦርነቱም በሌሎች አካባቢዎች ተዛምቶ የተራዘመ ይሆናል የሚል ነበር። አቅርቦቴን ጨርሼ የፈታኞቼን ጥያቄ ወደ መቀበል ገባው። አንደኛው ፈታኝ የኢዜማ አባል መሆኑን አውቃለሁ። ገና ፈታኝ መሆኑን የሚገልጽ ማስታወቂያ ከተለጠፈ ጀምሮ ይህንን አጣርቻለሁ። እናም እያበደ ይጠይቀኝ ገባ። አብዛኞቹ ጥያቄዎችህ በመላምቶች ላይ ያተኮሩ ናቸው፣ የፖለቲካ አቋምህን የጻፍከው ምኞትህን ነው፣ በአካዳሚ ሥራ ላይ ያሰፈርከው የጋዜጠኛ ሪፖርትን የጻፍከው እያለ ወረደብኝ። ያው ጋዜጠኛ መሆኔን ስላወቀ ነው እንደዛ ማለቱ ብልጽግናና ኢዜማ በአንድ አቁማዳ ውስጥ ያሉ ባቄላና ቦሎቄ አይደሉም። ለመንግስቱ መቆርቆሩ ነው። ቀጠል አድርጎ አሁን ተሸንፎ አመራሮቹም ታስረውና ተገዝለው እየተለቀሙ ያለን ኃይል እንዴት ያሸንፋል ትላለ አለኝ። እኔም የፖለቲካ አቋምህን የጻፍከው እያለ እሱ ግን ጥንቅቅ ያለ የአቋም መግለጫውን ሲናገር አይጎረብጠውም። ተረጋግቼ ላብራራለት ሞከርኩ። በጥናታዊ ትንታኔ ላይ ህወሓት ሳይሆን የተበደለው የትግራይ ህዝብ በዳዮቹን እንደሚያሸንፍ ያለኝን ግምት ማስቀመጤን ገልጬ ለመከራከር ጣርኩ። ሆኖም እርባን አልነበረው። ያስቀመጥኩት መላምት በሙሉ ሊሆን የማይችልና በበቂ መሞገቻ ያልቀረበ በመሆኑ እንዳስወግድ ነግረውኝና ያልጠበቅኩትን ትልቅ ውጤት ሰጥተውኝ ተረኛ አቅራቢ እንዲገባ አዘዙ። ኮምፒውተሬን አጣጥፌ ልወጣ ስል ተረኛው አቅራቢ ላፕቶፑ ባትሪ እንደጨረሰ ጠቅሶ የኔን እንዳው ሰው ጠየቀኝ። ያለኝን አድርጌ ወደ በረንዳ ወጣው። ሞባይሌን አውጥቼ የዜና አውታሮችን አገላበጥኩ። ዕለቱ ሰኔ 21 2013 በዕለተ ሰኞ ነበር። ኒውዮርክ ታይምስ ነበር በቅድሚያ የተነበበልኝ የማየውን ነገር ማመን አቃተኝ። የትግራይ ኃይሎች መቀለን ተቆጣጠሩ፣ የመንግሥት ጦር ከትግራይ አፈግፍጓል ይላል ዘገባው። ዓይኔን ጠራርጌ ደግም ያነበብኩት ያው ነው። ኢትዮጵያን ፎርስ ሪታየር ኢን ትግራይ ኤንድ ረብልስ ኢንተር ዘ ካፕታን ይላል። ሮዊተርስን ገለጥኩ። ትግራይስ ፎርመር ሩለርስ ባቂን መቀለ በማለት የጻፈውን ዘገባ ከፊት አገኘሁት። ወደ መንግሥት ሚዲያዎች ዞርኩ። አብርሃም በላይ የተባለው ሌላኛው የአብይ ትግራይ መንግሥት ተኩስ እንዲያቆም ጠይቀናል እያለ እጁ እየተንቀጠቀጠ ፋና ላይ ወረቀት ሲያነባየሁት። በወቅቱ እሱ የትግራይ ጊዜ አስተዳደር ኃላፊ ነበር። ከሱ በፊት የነበረው ሙሉ ነጋ ምክንያቱ ባልታወቀ ሁኔታ ተነስቷል እንደ ተነሳ የሚገልጽ መረጃ ከጠቅላይ ሚኒስትር ቢሮ ሰማውና ዜና ለመስራት ደውዬለት ነበር። ትውውቅ የለንም። ስልኬን በአንድ ጥሪ ሲያነሳውም ገርሞኛ አላባራ። ራሴንና የምሰራበትን ሚዲያ አስተዋውቄ ከትግራይ አስተዳደርነት ልትነሳ መሆኑን ወይም መነሳተህን ሰምቼ ለማረጋገጥ ነው የደወልኩት አልኩት። የመለሰልኝ መልስ ፈገግታን ያጭራል ኧረ እባክህ እኔ አልሰማሁም ከየት ሰማህ እስኪ ቆይ ቆይ ቆይ አጣርቼ ልንገርህ መልሼ እደውልልሃለሁ አለኝ ሙሉ ነጋ የሾሙት ሰዎች ሊያነሱት እንደሆነም ሆነ እንዳነሱት አልሰማም ጭራሽ እኔ ለማረጋገጥ ብደውል እሱ አረጋግጦ ሊነግረኝ ቀጠሮ ሰጠኝ ከአፍታ ቆይታ በኋላ ደወልና አይ አልተነሳሁም አለሁ ብሎ ነገረኝ ሳቄን ሳፍኖ ትዝ ይለኛል እኛም ሙሉ ነጋ አልተነሳሁም ማለቱንና እኛ ግን ከኃላፊነት መነሳቱን ከታማኝ ምንጭ መስማታችንን ጠቅሰን ዘገባ ሰራንበት። እንዳለውም በጥቂት ቀናት ውስጥ ከኃላፊነት ተነሳና አብርሃም በላይ ተሾመ። ብዙም ሳይቆይ እሱም ከነ ካቢኔው ከመቀለ ተባረረና በፋና አብይ የጻፈለትን መግለጫ መተረክ ጀመረ። ኢቲቪን ከፈትኩ። አብይ አህመድ የአብርሃም በላይን የተኩስ አቁምልኝ ጥያቄ ተቀብለነዋል ሲል የጻፈውን ደብዳቤ ሲያነብ ደረስኩ። ገና እኮ ጥያቄው በፋና ተነቦ አላለቅም። ሀጃይብ ነበር። የሁለተኛ ደረጃ ተማሪ እያለን የአይን ፍቅር የሚይዘን ልጆች ለአይኑካችን የፍቅር ጥያቄ ስናቀር ላስብበት ብሎ ትንሽ ያለፉን ነበር። የአብርሃም በላይና የአብይ አህመድ ሁኔታ ግን የዚያን የታዳጊነት ዘመን እኩዮቻችንን አስተውሎትና ትዕግሥት እንኳን አግኝቶ ለማሰብ ፋታ አልወሰደም ሰውየው። ትንሽ እንኳን ላስብበት ሳይል የአብርሃምን ጥያቄ ተቀበለው። የአውሮፓ ህብረት ተኩስ አቁም እያለ ሲለም ነው አሜሪካ እባክህ እያለች ስትማጸ ነው የተባበሩት መንግስታት ጠመንጃ አቁመህ ወደ ውይይት ግባ ሲለው አልሰማ ያለው አብይ ስምንት ወራት ሙሉ ሲዋጋ ከርሞ በአንድ አብርሃም በላይ በተባለና በእርሱ አምሳል በተሠራው ሰው ጥያቄ ከትግራይ ሰራዊቱን አስወጥቶ ተኩስ አቆመ ብሎ የሚያምን ሰው ቁጥሩ ቀላል ያልነበረ መሆኑ ነው አስገራሚው ነገር። ሐቁ ግን ሌላ ነበር። ጥንቅቅ ያለ ሽንፈት ነበር የተፈጸመው። መቀለ ገባው ካለ ከሰባት ወራት በኋላ ሰኔ 21 2013 በዚያችው ዕለት ተጠራርጎ መውጣቱ ነው ትክክለኛው ነገር። በፍጥነት የጥናት ወረቀቴን ወዳቀረብኩበት ክፍል አንኳኩቼ ገባው። ይቅርታ ጠይቄም ካስቀመጥኳቸው መላምቶች በተራ ቁጥር አንድ ላይ የተቀመጠው በትክክል መፈጸሙን ገለጹ። ይኸውም የፌዴራል መንግስትና የኤርትራ ጦር ከትግራይ በሽንፈት ይወጣሉ የሚለው ይህንን የጥናት ወረቀት ባቀረብኩበት ዕለት መከናወኑን አብራራው ይህ ዜማው ሰውዬ አላመነኝ። ቆይ ሌላ ቀን እናገራለን፣ አሁን ልጁ ይቀጥል አለና እንድወጣ አዘዘኝ። ልጁ ሲል የጠራው በእኔ ላፕቶፕ ጥናቱን እያቀረበ የነበረውን ተረኛ ተመራቂ ነው። በዚያች ምሽት የመቀለ ህዝብ በጎዳናዎች ወጥቶ የትግራይን ሰራዊት ሲቀበል በእልልታና ቦታ ሲጨፍር የሚያሳዩ ቪዲዮች ሲለቀቁ አመሹ። ግን ብዙም አልቆዩ። ከምሽቱ አምስት ሰዓት ጀምሮ ስልኩንም መብራቱንም ሁሉንም ነገር ዘጋጋው። ትግራይ ከሰኔ 21 2013 ዓ.ም እኩለ ለሊት ጀምሮ ከዓለም ተቆራረጠች። በእርግጥ ከዚያም በፊት መቀለና መሰል ዋና ዋና ከተሞች እንጂ በአብዛኛው ትግራይ ስልክ ከተቆራረጠ ቆይቷል። ጥቅምት 24 2013 ዓ.ም ምረት የመጀመሪያዋ ጥይት ከተተኮሰች ከሰዓታት በኋላ ጀምሮ ጠርቅሞት ከርሟል። አብይ የትግራይ ኔትወርክና የትኛውንም አይነት መሰረታዊ አገልግሎት እንደሚዘጋው አስቀድሞ ተናግሮ ነበር። በ2012 ኢህአዴግን አፍርሶ አፈርሶ ብልጽግና ሲመሰረት ነበር ይህንን ያወጀው። ያኔ በአዲስ አበባ የሚኖሩ ታዋቂ የትግራይ ተወላጅ ነጋዴዎችን በቤተ መንግሥቱ ሰበሰባቸው። ወሩ ታህሳስ ነበር። ቦሩም የመጀመሪያ ቀናት አካባቢ ማስታወሻዬ በትክክል ቀኑን አልመዘገበልኝም እንጂ ታህሳስ 3 ይመስለኛል። ህወሀት ብልጽግናን ይቀላቀል፣ ያን ካላደረገ ወደ ትግራይ የሚሄድን መብራትና ኔትወርክ እቆርጣለሁ፣ በጀት እከለክላለሁ፣ የአውሮፕላን በረራን አስቆማለሁ። ሄዳችሁ ይህን ንገሩልኝ። ሙሉ በሙሉ እንኳን ባይሆን ትንሽ ሰውም ቢሆን ይስጠኝ ብሎ ማስፈራሪያና ተማጽኖ ላከ። ይህንን ሲናገር ከልቡ ነበር። ያንን መልእክት ይዘው ወደ ትግራይ ሄዶ የነበሩ ባለሀብቶች ዛሬም በሕይወት አሉና ሕያው ምስክር ናቸው። አብይም ሙሉ በሙሉ ባይሆንም ይህንኑ ተናግሯል። ህዳር 21 2013 ዓ ም በፓርላማው ፊት ቀርቦ የትግራይ ባለሀብቶችን ጠርቼ ለምኛለሁ ሲል ተደምጧል። ለምልጃ የተላኩት የትግራይ ተወላጅ ነጋዴዎች ደብረጽዮንና አግኝተው አነጋገሩት። በወቅቱ በአጋጣሚ ለሥራ ሄጄ እኔም መቀለ ነበርኩ። አንድ ሶስቱን አግኝቼ አነጋግሬያቸዋለሁ። ለደብረ ጽዮን ነግረነዋል። አናንቆ ነው ይመለሰልን መሰረታዊ አገልግሎት፣ እሱ የሚፈቅደውና የሚከለክለው አይደለም፣ በሕገ መንግሥቱ ያገኘነው ነው ብሎ ነው ያብራራልን ብለውኛል። የናቁት ያስረግዛል ነውና፣ ነገሩ አብይን የጠቀመው ዝቅ ተደርጎና ተንቆ መታየቱ ነው። ከዚያ ደግሞ የሰው ልጅ ያደርጋቸዋል የአንድ የሀገር መሪ ይፈጽማቸዋል ተብሎ የማይታሰቡ ነገሮችን ያደርጋል ተብሎ አለመገመቱ ነው። በዚህ መልኩ ደብረ ጽዮን ሕገ መንግሥትን እየጠቀሰ መብቱን እንደማይቀማው ሲከራከር፣ የአመዳሊ ልጅ ጠመንጃውን እየወለወለ ነበር። ኔትወርክ እዘጋለሁ፣ በጀት እከለክላለሁ፣ አውሮፕላን እንደሄድ አደርጋለሁ ሲልም የምሩን ነበር። እናም ዘግቶት ከረመ። አሁን ደግሞ በውጊያ ተሸንፎ ሲወጣ የበለጠ ዘጋጋው። በአዲስ አበባ የሚኖሩ የትግራይ ተወላጆችና አንዳንድ የትግሉ ደጋፊዎች ግን በደስታ ሲያብዱ አደሩ። ሆኖም የአዳነች አበቤና የአብይ አህመድን አገዛዝ ሲያሳብዱ እንደነበር ልባላሉ ያሉ። ለዚያም ነው በቀናት ውስጥ ሲለቀሙና ትግርኛ ሲያስጨፍሩ ሁሉ የነበሩት ሲታሰሩ የሰነበቱት። የብልጽግናው መንግስት በዚህ መልኩ ከመቀለ ከተባረረ በኋላ አብይ የመንግስት ጋዜጠኞችን በኢንዱስትሪ ፓርክ ውስጥ ለእራት ግብዣ ማክሰኞ ሰኔ 22 2013 ዓ.ም ምሽት ጠራቸው። ለግብዣው የተሰጠው ሽፋን በምርጫ ወቅት ለፈጸማችሁት ርብርብ እውቅና ለመስጠት ነው የሚል ነበር። ዋና ዓላማው ግን በትግራይ የደረሰበትን ሽንፈት በአደባባይ ለመካድ፣ በጓሮ ደግሞ ለማመን ነበር። ነገሩ እንዲህ ነው የሆነው። አብይ ጋዜጠኞቹንና የሚዲያ ባለሙያዎችን በአንድ ትልቅ አዳራሽ ውስጥ አጉሮ የተለመደውን ረጅም ንግግር አደረገ። 24 ደቂቃ በፈጀው ንግግሩ መቀለን በሻሻ እንዳደረጋት የትግራይ ህዝብ የኢትዮጵያ ጠላት እንደሆነ በየመንደሩ ሰራዊቱን እንደገደለ በዚህም ጦሩ ደጀን ወደሚለው ህዝብ እንደመጣ አማራ ክልል መሆኑ ነው። የትግራይ ህዝብ የጥሞና ጊዜ እንዲኖረው ብሎ መቀለን እንደለቀቀ የአማራ ህዝብ ከትግራይ የሚመጣበትን ጥቃት እንደሚመክት ወልቃይት የቤጌ ምድር እንደሆነ ሁሉ አውራ ጥንቅቅ ያለ ዘረኝነትና የህዝብ ፍጅት ያወጀበት ነበር። ይህ በይፋ የተነገረው ንግግር በሱ የዩትዩብ ገጽ ላይ በማለዳው ረቡዕ ሰኔ 23 ተለቀቀ። ከዚያም በቦታው ተገኝተው ወደ ነበሩ ጓደኞች ይደዋወሉ። ሰውየው ከተናገረው ውስጥ ተቆርጦ የቀረና ያልተላለፈ ነገር ያለው ስለመኖሩ መድረኩ ምን መልክ እንደነበረው ጠያየው። ግምቴ ልክ እንደነበር ነገሩኝ። አንድ ሁለቱን ለምሳ አንድ ላይ ቀጠርኳቸውና ወደ አራት ኪሎ ነዳው። በዕለቱ አብይ በይፋ ከተናገረው ንግግር በተጨማሪ እንዳይቀርጽብኝ ብሎ የካሜራ ባለሙያዎችን ካሜራ አስጠፍቶ ዘለቅ ያለ ንግግር አድርጓል። ከትግራይ የተባረረው ተሸንፎ መሆኑን፣ ሰራዊቱ የመዋጋት አቅም የሌለው መሆኑን፣ ጦርነቱ የሚፈልገውን ኢኮኖሚ ስንቅና ትጥቅ ማቅረብ መቸገሩን ወዘተ በሰፊው ማብራራቱን ነገሩኝ። አሁን ወደ አማራ ክልል ገብተን ወታደራዊ መሬቶችን ይዘን እንገኛለን። ነገ ምን ይሆናል ካላችሁኝ፣ ግን አላውቅም ሲል መናገሩንም አወጉኝ። በአጽንዖት የተናገረው ግን መንግሥት ለትግራይ ሕዝብ አዝኖ መልቀቁን ሚዲያው ያለማቋረጥ መዘገብ እንደሚገባው፣ የተናጠል ተኩስ አቁሙም በሚገባ መወራት እንዳለበት ነው። ቀጠል አድርጎም ይህንን በልጣችሁ ካልተገኛችሁ የፕሮፓጋንዳ የበላይነት ይወሰድብናል ማለቱን ሰማው። ያየሰው ሽመልስ ይቀጥላል። እኔ ግን አበቃው።